የእስራኤል ሐማስ ጦርነት ትናንት ሁለተኛ ዓመቱን ደፍኗል። ሐማስ በእስራኤል ላይ ከሁለት ዓመት በፊት በወሰደው እርምጃ 1200 እስራኤላውያንን ከገደለና 251ዱን አግቶ ከወሰደ ወዲህ ባሉት ሁለት ዓመታት እስራኤል በጋዛ ለማየትም ለመስማትም የሚከብደውን ወታደራዊ እርምጃ ወስዳለች። ጋዛን ወደ ፍርስራሽ ክምርነት ለውጣታለች። በሁለቱ ዓመት የእስራኤል እርምጃ 67160 ፍልስጤማውያን መገደላቸው ከ170ሺ በላዩ ደግሞ ቁስለኛ መሆናቸው ይነገራል። የእስራኤልን እርምጃ የዘርፍ እጅት ነው የሚሉ የተቃውሞ ድምጾች ጊዜውም በላይ ጠንክራው መሰማትም ጀምረዋል። ይህ ትናንት ሁለተኛ ዓመቱን የደፈነው የእስራኤልና ሐማስ ጦርነት እንዲያበቃ አሜሪካ ባቀረበችው ባለ 20 ነጥብ የሰላም እቅድ መሰረት ከአንድ ስምምነት ለመድረስ ሁለቱ ወገኖች የአሜሪካ የግብፅና የኳታር አደራዳሪዎች በተገኙበት በቀይ ባህሯ የግብጿ የመዝናኛና የሪዞርት ስፍራ ሻርሜል ንግግር ጀምረዋል። የተፍታታው የንግግሩ ውጤት ይፋ ባይደረግም ከስፍራው የሚወጡ መረጃዎች ግን ድርድሩ ተስፋ ሰጪ ውጤት የታየበትና የተሳካ አይነት እንደሆነ እየተናገሩ ነው። በሐማስ በኩል ወደ ግብፅ በተጓዘው ተደራዳሪ ቡድን ውስጥ መሪዎቹ ካሊል አልሃያ እና ዛሂር ጃባሪን ተካተውበታል። ሁለቱ የሐማስ መሪዎች ባለፈው ወር እስራኤል በካታር ዶሃ በፈጸመችው ጥቃት አምስት ሰዎች ሲገደሉ ከሞት ከተረፉት ውስጥ መሆናቸው ይታወቃል። የመጀመሪያው ዙር የእስራኤል ጋዛ ንግግር የእስረኞች መለዋወጥ፣ የተኩስ አቁም ስምምነት ላይ መድረስና የሰብአዊ ድጋፍን ያለምንም ክልከላ ወደ ጋዛ እንዲደርስ ማድረግ ላይ ያተኮረ መሆኑ ተነግሯል። ፕሬዚዳንት ትራምፕ ይፋ ያደረጉት ባለ 20 ነጥብ የሰላም እቅድ ግን ከዛም በላይ ዝርዝር ነጥቦችን የያዘ ስለመሆኑ ተነግሯል። ሐማስ በእጁ ያሉ ወደ ሀያ ገደማ በሕይወት መኖራቸው የሚገመቱ እንዲሁም ሌሎች ሃያ አምስት እስራኤላውያን ሟቾችን አስክሬን እንዲያስረክብ ከመጠየቅ አንስቶ ሐማስ ትጥቁን በመፍታት የጦር መሳሪያውን ማስረከብ ብሎም በፍልስጤም አስተዳደር ምንም ሚና እንዳይኖረው ማድረግ በዚሁ የትራምፕ የሰላም እቅድ ያለምንም ቅድመ ሁኔታ ይፈጸም ተብሎ የተካተተ ሐሳብ ነው። በእስራኤል በኩልም የተኩስ አቁም ማድረግ የሰብአዊ ድጋፉ እንዲገባ መፍቀድና በሂደት ጋዛን ለቆ መውጣት ከቅድመ ሁኔታዎች ውስጥ ናቸው። ሐማስ በአሜሪካ የሰላም እቅድ የተቀመጡትን ነጥ ነጥቦች ለመፈጸም ወደ ኋላ የሚል ከሆነ ግን አሜሪካ እስራኤል የጀመረችውን የጋዛ ጥቃት ከዳር እንድታደርስ ሙሉ ድጋፍና ፈቃዷን ትሰጣለች ተብሏል። በአሜሪካ በኩል የአደራዳሪ ቡድኑን የትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ እንዲመሩት የተደረገ ሲሆን ከስፍራው የሚወጡ መረጃዎች እንደሚናገሩት በግብፅ በሚገኘው የአሜሪካ የልዑካን ቡድን ውስጥ የሪል ስቴት አልሚውና የቢዝነስ ሰው የሆኑት የትራምፕ ሁለተኛ ልጅ ኢቫንካ ትራምፕ ባለቤት ጃሬድ ኩሽነርም መካተታቸው ተነግሯል። ፕሬዚዳንት ትራምፕ ከዚህ ቀደም ጋዛን በማልማት ወደ ቅንጡ የመዝናኛ ስፍራነት እንለውጣታለን ብለው መናገራቸው ይታወሳል። በጋዛ ከሁለት ዓመት በኋላ ሰላም እንዲሰፍን ያደርጋል ተብሎ በአሜሪካ የተሰናዳው የሰላም ዕቅድ ዝግጅት ላይ የቀድሞው የብሪታንያው ጠቅላይ ሚኒስትር ቶኒ ብለር መሳተፋቸው ይነገራል። ከአንድ ወር ተኩል ገደማ በፊት ብለር በሰነዱ ዝግጅት ላይ በተደረገው የነጩ ቤተ መንግስት የከፍተኛ ኃላፊዎች ስብሰባ ላይ መገኘታቸውም የሚታወስ ነው። ሰነዱ ባለፈው ሰኞ ይፋ ከመደረጉም በፊት እስራኤልና የአረብ ሀገራት ተጨማሪ ምክክር እንዳደረጉበትም ተነግሯል። ባለ ሀያ ነጥቦ የሰላም እቅድ በይዘቱ ከተለመደው የመደራደሪያ ሰነድ የተለየ አይነት መሆኑም ይነሳል። ጊዜያዊ የተኩስ አቁም ስምምነት ላይ ደርሶ በሂደት ወደ ሙሉ ስምምነት መሸጋገር በዚህኛው የሰላም እቅድ ቦታ የለውም ተብሏል። ሁለቱም ወገኖች በሰነዱ ላይ ፊርማቸውን እንዳኖሩ ወዲያውኑ ወደ ዘላቂ የተኩስ አቁም የመሸጋገር ግዴታን ይጥልባቸዋል። ከስምምነት ሰነዱ መፈረም በኋላም ሐማስ በእጁ የሚገኙትን 20 በህይወት ያሉ ታጋቾችና 25 ገደማ የሞቱ እስራኤላውያንን አስክሬን በሙሉ ለማስረከብ የሚሰጠው የ72 ሰዓታት ጊዜ ብቻ ነው ተብሏል። በምላሹ እስራኤል 250 የሚደርሱ እስከ ዕድሜ ልክ የተፈረደባቸው ፍልስጤማውያን እስረኞችን ትፈታለች። በጦርነቱ ጊዜ የተያዙ 1700 ገደማ የጦ ርነት ወቅት ታጋቾችም እንዲፈቱ ይሆናል ተብሏል። ከነጩ ቤተ መንግስት የሚወጡ መረጃዎች እንደሚያስረዱት በሰነዱ መሰረት ትጥቅ ለመፍታት የፈቀዱ የሐማስ አባላት ምሕረት ይደረግላቸዋል። ጋዛን ለቀው ለመውጣት የሚፈልጉም ያለ ችግር ማለፊያ እንዲያገኙ ይደረጋል ተብሏል። አሜሪካና የአረብ አጋር ሀገራት በጋዛ የሚሰፍረውን ዓለም አቀፍ ኃይልን የማዘጋጀት ኃላፊነትንም ይወስዳሉ። የሰላም እቅዱ እነዚህን ዝርዝር ነጥቦች ቢይዝም የተጀመረው ድርድር ፍሬ እያፈራ ስለመሆኑ ቢነገርም ብዙዎች ግን ሐማስ ሁሉንም የሰላም እቅዶች ለመቀበል ከባድ ሊሆንበት እንደሚችል፣ በሰላም እቅዱ ላይም ያልተብራሩ ነጥቦች ስለመኖራቸው እያነሱ ነው። ጋዛን በጊዜያዊነት ያስተዳድራል የተባለው ኮሚቴን የሚመራው ማነው ከሚለው ጀምሮ አዲሱ አስተዳደር የሰላም ሐሳቡን አልቀበልም ብለው የሚያምፁ ታጣቂዎችን እንዴት መቋቋም ይችላል እስከሚለው መልስ ያሻዋል ተብሎ እየተነሳ ያለ ጥያቄ ሆኗል። ይቋቋማል የተባለው ዓለም አቀፍ ኃይልም እነማንና የትኞቹን ሀገራት የያዘ ይሆናል የሚለውም ግልጽ ያላለ መሆኑ እየተነገረ ነው። ሌላኛው የሚነሳው ጥያቄ ይህ የሽግግር አስተዳደር የሚቆየው ለምን ያክል ጊዜ ነው የሚለው ነው። ሌሎች ትንታኔ አቅራቢዎች ደግሞ ሐማስ በስምምነቱ ተስማምቶ ሁሉንም በእጁ ያሉ ታጋቾችን ለእስራኤል አሳልፎ ሰጠ ማለት አሁን ያለው ብቸኛ መደራደሪያው ከእጁ ወጣ ማለት ነው። ይህንን እንዴት በድፍረት ሊያደርገው ይችላል? ሲሉም ይጠይቃሉ። የአሜሪካ የሰላም እቅድ ይፋ መደረጉና የሰላም ስምምነት ሂደቱ መጀመሩን ተከትሎ አሁን የሚበዙት ሀገሮች እቅዱን በደስታ እንደሚቀበሉት በመግለጽ ተፈጻሚም እንዲሆን እየገፉ ነው። አሁን የሚበዛው ተጽዕኖና ጫና ያለው በሐማስ ላይ ሆኗል። ፕሬዚዳንት ትራምፕ የመጀመሪያው ዙር ስምምነትና እሱን ተከትሎ ተፈጻሚ የሚሆኑት ተግባራት ሁሉ በዚህ ሳምንት የግድ መጠናቀቅ አለባቸው የሚል ቀጭን ትዕዛዝን ሰጥተዋል። አልጀዚራ፣ ዋሽንግተን ፖስት፣ ሬውተርስ፣ ደ ጋርዲያን እና ሌሎች ድረ ገጾችን በመረጃ ምንጭነት ተጠቅመናል።